እንግዲህ ይህንን ሀሳብ አንተን ታነሳዋለህ ብዬ የምገምተው ኤሌክትሪክ መኪኖች ላይ ያለውን አዲስ እንቅስቃሴ ስፔሻሊ፣ አሁን ኤሌክትሪክ መኪና ስንል ቻይናና ኤሌክትሪክ የተገናኙ ስለሆነ ኤሌክትሪክ መኪና እስቲ ምን አዲስ ነገር አለ የሚለውን ጠቀስ አድርግልና። ጎስሽ ኦኬ፣ ላለፉት ሶስት ሳምንታት በተለይም በኢትዮጵያ በጣም ወሳኝ የሚባሉ ኢንፎርሜሽኖችን እየሰጠው ነበረ። በተለይ የቻይና መኪኖች ላይ የማርኬት አናለሲሱን በጣም ብዙ ሰው ደግሞ አስተያየትም ሲደርሰኝ ስለነበረ ነው። ማስፈራሪያም ጥሩም ነገር ደርሶኛል። እውነት ለመናገር አንደኛ እንደዚህ አይነት ነገሮች መሰረታዊ ናቸው። ኢትዮጵያ ውስጥ የኤሌክትሪክ መኪኖች ብቻ እየገቡ ከመሆናቸው አንጻር ሰው ቢያንስ የሚገዛውን ነገር አውቆ እንዲገዛውና ማርኬቱን ተረድቶ ውሳኔ ለመወሰን እንዲመቸው በደንብ ትክክለኛ መረጃ ማግኘት አለበት፣ እውነቱን ማለት ነው። አስልክ እንደ አንድ ነጋዴ ግን ካሰብኮ ምናልባት ሊያበሳጭ ይችላል። መኪናውን የገዙ ሰዎችም ሊያበሳጫቸው ይችላል። ነገር ግን በጣም በብዙ ሺህ የሚቆጠሩ ሰዎችን ግን ልናተርፍበት እንችላለን ማለት ነው። ከዛ አንጻር ነው ሀሳቦችን የማነሳቸው። የመጀመሪያው እንግዲህ በዚህ ባለፉት ወራት ውስጥ ከሜ አንስቶ በጣም ከፍተኛ ኮንፍሊክቶች እየተነሱ ነበረ በመኪና ካር ብራንዶች መካከል አሰበርሳቸው ላይ የተነሱ ነገሮች አሉ። እንግዲህ ከ2023 አካባቢ የቢዋይዲና የተለያዩ የቻይና ካር ብራንዶች ስብሰባ አድርገው እኛ የቻይና ትልቆቹ ወይም ትላልቆቹ ካር ብራንዶች ተባብረን ስራ እንሰራለን እያሉ ትላልቅ መግለጫዎችን ያወጡ ነበረ። አሁን ግን ነገሮች በሙሉ እየተገለባበጡ ወደ ኮንፍሊክት ነው የተቀየሩት ማለት ነው። ይህንንም ለማድረቅ እንግዲህ ፎረም ተዘጋጅቶ ነበረ። በዚህ ፎረም ላይ ጭራሽ የተለያዩ ካር ብራንዶች ስድብ ቀረሽ የሚያስብል ፍክክር ውስጥ ወይም ንግግር ውስጥ ገብተዋል ማለት ነው። ምንድን ያለው የጄሊ ዋና ስራ አስኪያጅ ምክትሉ እንግዲህ ምክትሉ ዋና ስራ አስኪያጅ ነው የሚባለው እሱ ምንድን ያለው የለቢዋይዲ ምላሽ ሲሰጥ ነው እና የሊባይ ነደረቀ መልሶ ልብ ያድርቀ አይነስ ነገሩ እንዴት ነው የሆነው? እንግዲህ ከፎረሙ በኋላ ሁሉም በወይቦ ገጻቸው ነው በነገራችን ላይ ሐሳብ የሚሰጣጡት። ወይቦ ገጽ ማለት በቻይና ልክ እንደ ቲዩተር ነው። እንደ ትዊተር አይነት ቲዩት ነው የሚደራረጉት እርስበርስ ማለት ነው። እና ከዚህ ከፎረሙ በኋላ ጭራሽ ሰላም ይፈጠራል ሲባል እንግዲህ በጣም ከፍተኛ የሆነ ኮንፍሊክት ነው። ኮንፍሊክቱ ያስከተለው ትልቁ ነገር ምንድነው? አሁን ላይ ባለው ሁኔታ የቻይና መኪኖች የትርፍ ህዳጋቸው እየቀነሰ በመምጣቱ ምክንያት ነው። በተለይም አሁን ባለንበት ወር ላይ ከፍተኛ የዋጋ ቅናሾች ተደርጓል። በተለይ በነገራችን ላይ የዋጋ ቅናሹን የቀሰቀሰው ቴስላ ነው። አሁን ቴስላ ቴስላ መጂ አሁን ጭቅጭቁ ውስጥ ቴስላ የለበትም። ነገር ግን ችግሩን የቀሰቀሰው ግን በ2023 ቴስላ ነበረ። ብዙ መኪኖቹ ላይ ዋጋ ቀንሶ ሌሎቹም በእልህ ተነሳስተው እንግዲህ ከቴስላ ተከትለው ዋጋ ሲቀንሱ ዋጋ ሲቀንሱ እንዲሁም ከታች ያሉት የመኪና ብራንዶች ትናንሽ የሚባሉት ማለት ነው በትላልቆቹ ላይ ክስ ለቻይና መንግስት ያቀርባሉ ማለት ነው። የቻይና መንግስት ጣልቃ ገብቶ ለማስታረቅ ፎረም እስከማዘጋጀት ድረስ ስብሰባ እስከ ማዘጋጀት ድረስ ደርሷል። በጣም ኃይለኛ ኮንፍሊክት ነው ይሄ ነገር ዞሮ ዞሮ የሚያደርሰው እኮ እዛው ያሉትን የቻይና ካር ብራንዶች ሊያፈርሳቸው ሁላ ይችላል። በነገራችን ላይ ከ2018 እስከ 2024 ድረስ የቻይና መኪኖች እስከ 500 የሚያክሉ የቻይና ኤሌክትሪክ መኪና አምራቾች ነበሩ። በዚህ ጋፕ ውስጥ ወደ 400 የሚያክሉ የቻይና ካር ብራንድ አምራቾች ወድቀዋል። ለምሳሌ ና ሄፒን መጥቀስ ይቻላል። ሄፒ ሞተርስ የሚባል ነበረ። ሌግዥሪ የሆኑ መኪኖችን ነበር የሚያመርተው። ሌግዥሪ ሰምቸው አላቅም ሰምተው አላቅም። በ2013 ነው የወደቀው። ሲጀምሩ ከ2018 ተመስርተው ሲጀምር 2018 አካባቢ 2010 አካባቢ ይመስለኛል ቴስላ ወደ ቻይና ሲገባ ነው በጣም ብዙ የካር ብራንዶች መኪና ለማምረት ተነሳስተው በጣም ብዙ ወደ 500 600 የሚጠጉ አምራቾች ተቀላቅለው ከ2018 እስከ 2024 ድረስ ባለው ጋፕ ውስጥ 400 የሚያክሉት ወርቀው አሁን ላይ ያሉት ወደ 100 የሚጠጉት ናቸው። አሁን ላይ ባለው መረጃ ዓለም አቀፍ ተንታኞች እንደሚናገሩት አሁን ካሉት 100 የመኪና ብራንዶች 50ዎቹ 20 30 ድረስ ይወርቃሉ ነው የሚባለው ወይም በ2030 የምናውቃቸው ካርብራንዶች 50 ካርብራንዶች ብቻ ነው የሚኖሩት። በቻይና ውስጥ ፊልተር እንዲደረግ ይፈልጋል ማለት ነው። ፊልተር እንዲደረግ መፈለግ ብቻ የቻይና መንግስት የሚፈልገው ፊልተር እንዲሆን አይደለም። ምክንያቱም ብዙ አማራጭ በበዛ ቁጥር ለተጠቃሚም ጥሩ ነው፣ ለውድድሩም አሪፍ ነው። ቻይና ያንን የቻይና መንግስት ያንን አይፈልገውም። ነገር ግን ውድድሩ ነው እነዛን አምራቾች ከውድድር የሚያወጣቸው። ለምሳሌ ደብሊኤም ሞተርስ የሚባል ሌላ ካር ብራንድም ነበረ። ይሄ እንደውም ከነ ኒዮ ቢዋይዲ ትላልቅ ከሚባሉት ካር ብራንዶች ጋር የሚፎካከር እንዲሁም ምርቱን ወደ ኢሮፕና ወደ ኖርዝ አሜሪካ ለመላክ ዝግጅት ላይ የነበረ ትልቅ ተቋም ነው በቻይና ውስጥ ባለው የዋጋ ጦርነት በ2023 ውስጥ ሞርቋል። በዛ ውስጥ ትልቅ ችግር የተፈጠረው ምንድነው እነዚህ የሂፒ ሞተርስን የደብሊኤም ሞተርስን መኪና የገዙ ተጠቃሚዎች የመጣባቸው ፌለሪቲ ነው ማለት ነው። ሰፕ ላይ ያጣሉ። በዛ ላይ ደግሞ የመኪናው ሪሴል ቫሊዩ ከአንዳንድ ወደታች ነው የሚወርዱ። ምክንያቱም ማንም ሰው አምራች የሌለውም ወይም አምራቹ የወደቀውን መኪና ማንም አይገዛም። እና ብዙ ተጠቃሚዎች ከነ ሂፒ ከነ ኤም በጣም ብዙ ሌሎች ካርብራንዶች አሉ። አራት መቶ ከእነሱ መኪና የገዙት በሙሉ መኪናውን ተጠቅመው ተጠቅመው መኪናው ከጥቅም ውጭ ሲሆን እንግዲህ ማቆም ነው ያላቸው አማራጭ ማለት ነው። ስለዚህ በዚህ ውዝግብ ውስጥ ባለበት ሁኔታ ደግሞ ሌላ በጣም አሳሳቢ ነገር ተፈጠረ። የቻይና መንግስት ምን አለ? ምክንያቱም ቢዋይዲም ቢሆን ጂኤስም ቢሆን ማንም ቢሆን ዋጋ እየጨመረም እየቀነሰም ያለው በራሱ ፍላጎት ነው። ይህንን ለመቆጣጠር የቻይና መንግስት ምንድን ነው ያደረገው? ከዚህ በኋላ ማንኛውም ቻይና ውስጥ የሚንቀሳቀስ የኤሌክትሪክ መኪና አምራች ከአቅራቢዎች እቃ በተቀበለ በስልሳ ቀን ውስጥ ከአቅራቢዎች የወሰደውን እዳ እንዲመልስ ግዴታ ይጥላል ማለት ነው። ስለዚህ በዚህ መሰረት አምራቾች ዋጋ የሚቀንሱት እነሱ ብዙም ስለማይጎዱ ነው። የሚጎዱት እነማን ናቸው? ለአምራቾቹ የሚያቀርቡት ሰፕላየር ይረጃሉ። እነሱ ናቸው የሚጎዱት። ስለዚህ እነ ቢዋይዲ ጭራሽ ወደኋላ ተመልሰው ወይም ሌሎች የካር ብራንዶች ወደ ኋላ ተመልሰው አቅራቢዎችን እስከ 10% ድረስ በእቃዎቹ ላይ ዋጋ እንዲቀንሱ ሁላ ሲያደርጉ ነበር ሲናገሩ ነበር። ስለዚህ በዚህ ውጥንቅጥ ውስጥ የቻይና መንግስት ህግና መመሪያ ወጣ። ምን ብሎ ከዚህ በኋላ ለአቅራቢዎች ግዴታ በ60 ቀን ውስጥ ይቀመጣል ይላል። ይሄንን መመሪያ ባወጣ በሁለተኛው ቀን ጂኤሲ እና ጂኤሲ የሚባሉ ካርብራንዶች ይሄንን ተቀብለናል። ከዛሬ በኋላ እቃውን በተረከብን ከአምራቾች ወይም ከአቅራቢዎች እቃውን በተቀበልን በ60 ቀን ውስጥ ዋጋውን እንከፍላለን የሚል ነገር አስተላለፈ። ጄኤሲ የቻይና መንግስት ተቋም ነው በነገራችን ላይ። ለምንድነው የሸኮለው ምናምን ሊል ይችላል ሰው ጄኤሲ ምንድን ነው አንቀዥቅዦት። ለምሳሌ ጁን 10 ላይ በጠዋቱ ወጥቶ እኔ ተቀብያለሁ ከዚህ በኋላ የወሰድኩትን እቃ በ60 ቀን ውስጥ ለአቅራቢ እከፍላለሁ ብሎ ሀሳብ አነሳ። ከዛም በኋላ ጁን 11 እነ ዎል ሞተርስ ተከተሉ። እነ ቢዋይዲ በጠዋቱ ተከተሉ። ሁሉም ከዚህ በኋላ እኔም እኔም እያሉ ሁሉም በ60 ቀን ውስጥ ከዚህ በኋላ ለአቅራቢዎች በ60 ቀን ውስጥ ዋጋ እንደሚከፍሉ ከዚህ በፊት ምንድን ነው የሚያደርጉት መሰለ፣ ከአቅራቢዎች ውቀውን ይወስዱና አንድ አመትም ሁለት አመትም ሳይከፍሉ ያንጓትቱ ነበር። ከዚህ በኋላ የቻይና መንግስት ግዴታ አደረገባቸው በ60 ቀን ውስጥ በግዴታ ያንን ገንዘብ እንዲከፍሉ። ከዚህ በፊት የዛሬ ሳምንት ስናገር ሰምተኝ ከነበረ ወደ 7 ፐርሰንት አካባቢ የቢዋይዲ ኦቨራል አሴቱ 7 ፐርሰንቱ እዳ ነው። ከእዳ ውስጥ ከዛ ከ7 ፐርሰንት ውስጥ ደግሞ የአቅራቢዎች እዳ ደግሞ እንደዛዋለ። ስለዚህ ይሄ ነገር የቻይና መንግስት በ60 ቀን ውስጥ እንድትከፍሉ ብሎ መመሪያ ሲያወጣ 17 የካር ካምፓኒዎች እነ ቢዋይዲን እነ ሻውሚን እነ ጂኤሲ ጄኤሲ ሁሉም ተከትለው ወደ 17 የሚጠጉ ካር ካምፓኒዎች መግለጫ ወጡ። አው ይህን መመሪያ ተቀብለናል። ከዚህ በኋላ ግን ያሉት ከ83 ማንም ከ83ቱ ውስጥ ደግሞ ይህንን መመሪያ ተቀብያለሁ ያለ የለም። አሁን ትልቁ ችግር ምንድን ነው የሚፈጠረው? ከትላልቆቹ ካር ብራንዶች ውጭ ያሉት አምራቾች የሚፈጠርባቸው ትልቅ አደጋ አለ። እነዚህ ናቸው እነዚህ ናቸው ማለት ይቻል ነበረ፣ ነገር ግን እሱን መናገር ብዙም አስፈላጊ አይደለም። ሁሉም ሰው ቅድም እንዳልከው አማካሪዎች ጋር ቀረብ ብሎ ቢነጋገር እነዛን አውት አድርጎ መነጋገር ይቻላል። ስለዚህ ክስም ስለሚሆንብን እሱን እንዘሏል። ስለዚህ የቻይና መንግስት በ60 ቀን ውስጥ ይሄንን አድርጉ ብሎ መመሪያ ካወጣ በኋላ ይሄንን መመሪያ ካወጣ በኋላ ሙሉ ለሙሉ ስቶክ ማርኬቱ ወደቀ። በአንድ ቀን ውስጥ ኩን በ12 ዛሬ እንግዲህ 13 ነው። በፈረንጆች በ12 ትናንትና ቀጥታ ቢዋይዲ እና ሊፕ ሞተርስ 2% አካባቢ ስቶክ ማርኬታቸው ወርዷል። ሌላኛው ነኒዮ 2.9% አካባቢ ስቶክ ማርኬታቸው ወርዷል። እነ ሊ አውቶ ስቶክ ማርኬታቸው 1.2% ያክል ወርዷል በአንድ ቀን ውስጥ ይሄ የተስተዋለው ኤክስፒንግ በአጠቃላይ እንግዲህ አምስት ነጥብ አንድ ፐርሰንት ወርዷል። ኤክስፒ እንግዲህ ደግሞ ስለዚህ ይሄ የፈጠረው ተጽዕኖ ቀላል የሚባል አይደለም የሚባል አይደለም። ደግሞ በጣምም የወደድናቸው እና ያደነቅናቸው መኪኖች ያመረቷቸው ናቸው። ስፔሻሊ በትክክል ቤልት ኳሊቲ አንጻር፣ ፐርፎርማንስ አንጻር የኤክስቴንደር ሃይብሪድ ሆነው ሲመጡ በጣም ማርኬት ላይ የተወደዱበት ሁኔታ ነው ያለው። ግን ስቶርካቸው ያለበት ኮንዲሽን ይሄ ነው ማርኬት ላይ ለውጥ ስለሚያመጣ እንድታውቁት ያክል። በትክክል እዚህ ጋር ተያይዞ የሚነሳው አንድ በጣም ወሳኝ ነጥብ ምንድን ነው? የቻይና ደብሊዩ ደብሊዩ ዶት እንግዲህ ቻይና ግሎባል ሳውዝ ዶት ኮም የሚባል አለ። ከቻይና አንጻር ስንታይ ወደ ሳውዝ ነው የምንጠቃለሉ እንደ ማርኬቲንግ ስትራቴጂያቸው ማለት ዌብሳይት አለ። ስለዚህ ምስራቅ አፍሪካ በዛ ውስጥ ለምንትጠቃለል፣ ይህንን የሚመለከተው ደግሞ ይሄ ተቋም ነው። ምን ብሎ አውጥተዋል? በቻይና ውስጥ ያለው አሁን የዋጋ ጦርነት ምናልባት የአጭር ጊዜ ጥቅም ሊያስገኝ ይችላል፣ ነገር ግን የረጅም ጊዜ ስቃይ ግን ያስከትላል፣ የሚል መግለጫ ይዞ ወጥቷል ማለት ነው። በዚህ ሳምንት ውስጥ ብቻ ይሄ ተቋም ሁለቴ ፖስቶችን ፖስት አድርገዋል። ከዚህ ምስራቅ አፍሪካን የሚመለከት ነው። እንዲሁም ከኢትዮጵያ ሳራ አሰፋ የምትባል ሴትን አማክረው ከሷ እንደውም ኢንተርቪው ሰርተዋል ማለት ነው። ኢትዮጵያ ውስጥ ያለውን ነገር ሳራ አሰፋ ማን እንደሆነች አላቅም። ፈልገናት ባይሆን አንድ ቀን አለም አቀፍ ጋዜጠኛ ናት ይላል እዛ ላይ ማለት ነው። እሷን አማክረው የሰሩት ነገር አለ እንግዲህ ኢትዮጵያ ውስጥ ትላልቅ ከሚባሉት ካር ብራንዶች ውጪ በጣም ብዙ ካምፓኒዎች አሉ ኢትዮጵያ ውስጥ። ስለዚህ ነገ ተነገወዲያ የቻይና መንግስት ያደረገው ተጽዕኖ በስልሳ ቀን ውስጥ ክፈሉ ቢባሉ መክፈል የማይችሉ ተቋማት በእርግጠኝነት ኢትዮጵያ ውስጥ አሉ። አብዛኞቹ ርካሽ መኪኖች ኢትዮጵያ ውስጥ ስለሆኑ ማለት ነው። እነዚህን መለየት ያስፈልጋል። ስለዚህ እነ ሳራ ሰፋ ተማክረው የሰሩት ዘገባ የሚያመለክተው ምንድን ነው? በተለይም ቻይና ውስጥ የሚገኙ ትላልቅ ያልሆኑ ካምፓኒዎች ላይ የሚፈጥረው ተጽዕኖ ከባድ ነው። ብዙ ሰው የነዳጅ መኪናውን በገዛበት ዋጋ ሸጧል። አሁን ላይ ኢትዮጵያ ውስጥ በገዛበት ዋጋ ሸጦ የኤሌክትሪክ መኪና ገዝቷል። ልክ ነው። ዋጋ መንሸራት ላይም ስላለ አሁን። አዎ። በዛ ላይ ደግሞ የኤሌክትሪክ መኪኖቹ ከከሰሩ፣ እንግዲህ ከዚህ በፊት ያለውን ልምድ ተናግሬ ያለው ወደ 400 የሚጠጉ የቻይና ካምፓኒዎች ከ2018 እስከ 2024 ወድቀዋል። አሁን ላይ ያሉት መቶ ናቸው። ከመቶዎቹ ደግሞ በ2030 50 ሊቀሩ ይችላሉ የሚል ዘገባዎች አሉ ብዬ አንስቻለሁ። ስለዚህ እነዚህ ትናንሽ ካምፓኒዎች ቢወድቁስ ምንድን ነው የሚፈጠረው የሚለው ነገር በጣም ወሳኝ ነው። ስለዚህ ቅድም ከጠቀስናቸው አራት ነጥቦች፣ አምስተኛ ላይ የምትገዙት የመኪና ማኒፋክቸረር የባክግራውንድ የማርኬቲንግ ዳታ ማጥናትም ለቀጣይ የመኪናችሁ ዕድሜ ወሳኝነት አለው። የሚለውን አምስተኛ ነጥብ እናስገብበት። አረ፣ ከባድ ከቅድሙ ሀሳብ ጋርማ በደንባል ይጫራል። ስለዚህ በጣም መሰረታዊ የሚባሉትን ነጥቦች ላንሳ ላቸው። የመጀመሪያው መድን ሽፋን ያድርጉ። እነዚህ ካምፓኒዎች ላይ የሚጠራጠሩ ከሆነ ምንም ማድረግ አይቻልም። አንዳንድ ሰው አሁን ይህን ነገር ስትነግረው መስማት አይፈልግም። ይህንን ሲሰማ ሬዲዮን የሚዘጋም ይኖራል። በእርግጠኛ ነው መስማት አይፈልግም። ግን መስማቱ ለራሱ ነው የሚጠቅመው። የመጀመሪያ መኪናውን ኢንሹራንስ ማስያዝ ነው፣ በደንብ አድርጎ ማስያዝ አለበት። ሁለተኛ ደግሞ ተሽከርካሪውን መንከባከብ ነው። ምናልባት ብራንዱ ከወደቀ ተሽከርካሪውን በአግባቡ ቢያዝ ያስፈልጋል። ያለፉት ሳምንታት ላይም ቀጣይ ሳምንታት ላይም የምንጠቅሳቸዋለን በሰፊው ኤሌክትሪክ መኪኖቻችሁን እንዴት መጠበቅ ትችላላችሁ፣ ያላቸውን የጥራት ደረጃ ና የአገልግሎት ዘመናቸውን ለማራዘም እንደጠበቀ ለማራዘም ምን ማድረግ ይቻላል የሚሉትን ቀጣይ ሳምንታት ላይም ጠቅሳቸዋለሁ። ስለዚህ ሁለተኛው ነጥብ እሱ ነው፣ ይንከባከቡት። ሶስተኛው ደግሞ ሁሉንም ነገር መዝግበው የያዙ። አራተኛው ነጥብ ደግሞ አራተኛው ነጥብ ከሌሎች ተመሳሳይ ካር ብራንድ ካላቸው ሰዎች ጋር ህብረት ይፍጠሩ። አሁን ጥያቄዎችንም ለመጠየቅ ሼር ለማድረግ ማለት ነው። ዋናው ጥገናና የተለያዩ ነገሮች ሊፈጥሩ ስለም ይችላሉ፣ ያንን ያድርጉ። ያልገዙ ሰዎች ግን ካሉ አንደኛ የቻይና መንግስት እጅ ያለበትን ካምፓኒ ብራንድ ለመግዛት ይሞክሩ፣ ትላልቅ ብራንዶችን ለመግዛት ይሞክሩ እንላለን። ለዛሬ ያለን ፕሮግራም በጣም አጣበን ነው። በነገራችን ላይ በጣም ብዙ ነጥቦችን ስላነሳን ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። ማስታወቂያ እንሰማለን። በዚሁ እንሰናበታችኋለን። ሰላም ልን ቻው